አሰልጣኝ አብዲ አመሰግናለሁ። በአዋሳ ሁለተኛ ጨዋታችሁን አቻ ወጣችኋል። ከወላይታ ድቻ ጋር የመጀመሪያ ጨዋታችሁን ተሸንፋችሁ ነበር። ዛሬ ጠንካራ ፉክክር አድርጋችሁ አንድ ለአንድ ያለ ጎል አጠናቃችኋል። እንዴት ነበር ጨዋታው? ጨዋታው ጥሩ ነው። እነሱም ደረጃቸውን ከፍ ለማድረግ ጠንካራ ፉክክር ያሳዩበት ነው። እኛም ደግሞ ከሽንፈት ለመውጣት ነው ተዘጋጅተን የመጣ ነው። ጨዋታው ጥሩ ነው። ያው እንደ መነሻ ይሆነናል። ከሽንፈት ስትመጣ አቻም ጠቃሚ ነው ብዬ ነው ማስበው። በይበልጥ መከላከል ላይ ያመዝናችሁ ረጅሙን ደቂቃ ቆይታችኋል። ማጥቃቱ ላይ ተሳትፎ ያልነበራችሁ ከምን አንጻር ነው? አዎ እኛ መልሶ ማጥቃት አግኝተናቸዋል። በመልሶ ማጥቃት እንድናገኝ ነበረ ትልቁ እንትን፣ ምክንያቱም እነሱ ረጃጅም ኳሶችን ነው የሚጥሉት ለዲፌንሶች፣ ለአጥቂዎቻቸው ረጃጅም አጥቂ ረጅም አጥቂ አላቸው። ያንን ታሳቢ ያደረገ ነው። እቅዳችሁ ምንድን ነው? ሀዋሳ ላይ ቀሪ ጨዋታዎች አላችሁ፣ ወራጭ ቀጠና ነው የምትገኙት፣ እቅዳችሁ ምንድን ነው? ከዚህ ቀጠና መውጣት ነው እቅዱ አንደኛ ከዚህ ለሚቀጥለው ዙር ከዚህ አትሊስት ካለንበት ደረጃ ወተን ነው ወደ ሌላ ውድድር መሳተፍ የምንፈልገው። ልጆቻችንንም ባላቸው አቅም ሞራላቸውን ገንብተን ወደ ጥሩ ውጤት ለመምጣት ነው እቅዳችን፣ ይሄ ነው ። አሰልጣኝ ያሬድ አመሰግናለሁ። የመጀመሪያ ጨዋታችሁን እዚህ ሜዳ ላይ በድል ተወጣችሁ። ዛሬ ከአዳማ ጋር ጠንካራ ፉክር አድርጋችሁ በይበልጥ ተጭናችሁ ምን የተጫወታችሁበት ጨዋታ ነበር። ያለጎል አጠናቃችኋል። እንዴት ነበር ጨዋታ? ያው ከባድ ነው እንዳየው ጨዋታው ፈጣን ነው። የነሱም ልጆች የኛም ለማሸነፍ ያደርጉ የነበረው ጥረት ከባድ ና መከላከላችን የኛም ጋር እነሱም ጋር ጠንካራ ስለነበር ጎል ማግኘት አልተቻለም። ምናልባት የመጨረሻው ሳጥን ላይ በርካታ አጋጣሚዎችን ያገኛሉ ተጫዋቾች፣ ከመጠቀም አንጻር በጣም ውስንነት አለ። ይህን ከመቅረፍ አኳያ ምን ታስባለ በቀጣይ? እሷን እንግዲህ እዛ ላይ ሰርተ እንመጣለን። ድክመቶች ዛሬ ታይተዋል። ትንሽ ጨዋታ መደራረቦች ላይ ድካምም አለ የዛም ውጤት ነው ብዬ አስባለሁ። ና እረፍቱንም በአግባቡ አድርገን በቀጣይ ስራ ሰርተን አስተካክለን ለማምጣት እንሞክራለን። ምናልባት ከመሪው መድን አራቃችሁም እግር በእግር እየተከተላችሁ ነው፣ ስለ ዋንጫ ማሰብ ይቻላል? እንግዲህ እግር ኳስ ትጫወት፣ የመጨረሻው ጌም ነው ዋንጫ ላይ መድረስና ለመድረስን የሚለየውና ዋንጫ ጋር ለመድረስ ነው የምናስበው ከተሳካልን እዛ ጋር መድረስ ዓላማችን ነው። ካልተሳካልንም ጥሩ ተፎካካሪ የሆነውን በዓመት ውድድር ውስጥ ጥሩ ስኬታማ የሆነ ጊዜ ማሳለፍ የኛ የመጀመሪያው ምርጫችን ነው እና በተቻለ መጠን ያው የሚያደርሰን ቦታ ድረስ ለመድረስ እንጓዛለን። ስራችንን መስራት ብቻ ነው እኛ ከኛ የሚጠበቅብን እኔም አመሰግናለሁ።